ወጣጥሮ የነፋሽ ነው? ማስተነፍሰትሽ? ለምን ከምንዝች አድርገሽዋል? አባቂ ከተነሳ አይደለም። አንቺን እንደዚህ መረን ለቆ ያሳደግሽው ቤተሰብሽ ጭን ነው የሚፈጅግሽ። ምን አልሽ አንቺ? የምን እየሆንሽ ነው? በጣም ይቅርታ ማማ፣ ስሜቴን መቆጣጠር ስላልቻልኩ ነው። ቢሆንም እጅሽን እሷ ላይ ማንሳት አልነበረብሽም። ከዚህ በፊትም ተናግሬያለሁኝ። እዚህ ቤት እስከኖራችሁ ድረስ እርስ በርስ ተከባብራችሁ ኖሮ ብያለሁ። እኔም ከዚህ በፊት ተናግሬያለሁ። ሰራተኞች ፊት ሲሰጧቸው አናት ላይ ነው የሚወጡት ብዬ ተናግሬያለሁ። ማ በይ፣ አሁን ግቢና ልብስሽን ሰብስበሽ ውልቅ በይ ከዚህ ቤት። ቆይቆይ እንጂ። የምን ቆይቆይ ነው? መቼም የልጅሽ ሚስት ደብድባ እዚህ ቤት ትቆይ አይደል? እኔ እኮ አሁን ያየሁት ውጤቱን ነው። እችን ልጅ ደግሞ ከዚህ ቤት ለማባረር መንስኤውን ማወቅ አለብኝ። ማሚዬ መንስኤዋ ምንም ይሁን ምን እኔ ልጇን ማንሳት አልነበረባትም እንዴ። ዛሬ እኔ ልጇን ካነሳች ነገ አንቺ ላይ እንደማታነሳ በምን እርግጠኛ እንሆናለን። ህያብ እንኳ እንደዚህ አይነት ባለጌ ልጅ አይደለች። ባይሆን ህያብዬ እስቲ ስለ መንስኤው ንገሪኝ። ምን ተፈጥሮ ነው እንደዚህ በጥፊ እስከ መማታት ድረስ የደረስሽው? ለዘድንግል የሰጠውት ፍላሽ ላይ የነበረውን የስራ ፕሮፖዛል አበላሽተሻል ብላ ተናገረችኝ። ከኔም አልፎ ቤተሰቦችኝ ተሳደበች። ከዛ ስሜቴን መቆጣጠር አቅቶኝ መተዋት። አይ ሮዳስ፣ ይሄን እንኳን አታደርግም? ማሚ፣ ምን አይነት መሰሪ ልጅ እንደሆነች አላወቅሻትም። አብረን እየዋልን አብረን እያደርን ከኔ በላይ አንቺ አውቀ ሻት ነው። አይ አንቺ ጋር ስትሆንና እኛ ጋር ስትሆን እኮ የተለያየች ሰው ነች። ደግሞ አላማዋን ስለምታቅ አንቺን በፍጹም አታስከፋሽም። አላማዋ ደግሞ ምንድን ነው? ዘድንግል ነዋ። እሱን እኮ ለመማረግ የማታረገው ጥረት የለም። ተይተይ፣ በቃሽ። አሁን ህያብ፣ እጅሽን ስላነሳሽባት ይቅርታ ጠይቂያት። ስለመተውሽ በጣም ይቅርታ። አንቺም የእሷን ቤተሰብ ስለሰደብሽባት ይቅርታ ጠይቂያት። በጣም ይቅርታ ህያብዬ። ያው እዚህ በነበረሽ ቆይታ ባንስማማም፣ ለወደፊትሽ ግን ጥሩ ነገር እመኝልሻለሁ። ቤተሰቦችንም ስለተንከባከብሽልኝ በጣም ነው ማመሰግንሽ። አሁን ግን ከዚህ በላይ አናስመሽሽ። እቃሽን ሰብስቢና ቶሎ ውልቅ በይ። ነገሩ በይቅርታ ስለተቋጨ ማንም ሰው ከዚህ ቤት አይባረርም። እንዴ ማሚ፣ ተደብድብ ያለው እኮ ደብድባኛለች እኮ እንዴ። ይቅርታ እያረግሽላት ነው? አዎ ለምን? የውልሽ፣ ሮዳስ፣ ነገሮችን በቅጣት ሳይሆን በይቅርታ ማለፍ ስላለብን ነው። ሁላችንም ይሄን ነገር ማወቅ አለብን። ማሚ፣ ትልቅ ስህተት እየሰራሽ ነው። ዛሬ ይህን ነገር ጨረስኩ በቃ። አሁን ብርድ ላይ አንቁም ነው፣ እንግባ። እንዴ ነይ ግቢ እንጂ። አይ እኔ ትንሽ ለረጋጋ ንፋስ ልትቀበል ሆቴሉ አባ ምን እባክህ፣ እዚህ አንዷ የስራ ፕሮፖዛሉን አላበላሸችው መሰለክ። አዎ ዘድንግልም አይቶት አልወደደውም። በቃ ድጋሚ ላክልኝ። እሺ። አይ በአሁኑማ ወዶ ሳይሆን በግዱ እንዲቀበል አደርገዋለሁ። ራሴ ያስረዳዋለሁ። እሺ፣ ደህና በቃ ሄሎ ሄሎ፣ አለቃ ምን አዲስ ነገር አለ ስለ ድርጅቱ ሁለ? አለቃ የምን ድርጅት ነው? አንተ ያመሃል እንዴ? የልጅቷን አድራሻ ፈልግ ብዬሃል ነበረ። እረ አለቃ፣ እኔ ምንም መረጃ ማግኘት አልቻልም። እንዴት አንድ መረጃ እንኳን ማግኘት ያቀታል? ያሉኝ ቦታ ሄጄ ነበረ፣ ምንም መረጃ ማግኘት አልቻለም። የሚያቃትም ሰው የለም። እኩል ለ ቦታ ፈልጋታ። ምንም ያልተያዘች ልጅ ከየት እየፈልጋታሉ አለቃ አላቀለም። ከየትም ብላ አምጣልኝ። ምን አይነት ደደብ ነኝ! ያኔ ስጥላት መታወቂያ እንኳን አውጥቼ መያዝ አልነበረብኝም። እንዴት አመሸህ? አለሁ። ስራ ይዘሻል መሰለኝ፣ ምን ላግዝሽ? አይ ጨርሻለሁ። ስለዚህ ከጨረስሽ ለምን አናወራም? ታለትሽ እንግዳ እየጠበቀህ ነው። የምን እንግዳ? ሮዳስ መታለች። ክፍል እየጠበቀች ነው። ባለፈው የነገርኩሽ ፕሮፖዝ አይደል? አይደል። ምናልባት ስለ እሱ ልታወራ ይሉ ይችላል ይሆናል። ለማንኛውም ግባ አታስጠብቅ። እሺ፣ ትንሽ አውሪኝና እገባለሁ። ስለምን ላውራ? ደስ ስላልሽ ነው ዛሬ እንኳን አንተ ብታወራ ይሻላል አንድ ጥያቄ ልጠይቅሽ? እሺ ለምንድን ነው ስለ አንቺ ሳስብ ደስ የሚለኝ ለምንድን ነው መሽቶ ከአንቺ ጋር እስከ መዋራት ድረስ የሚያጓጓ አልገባኝም ግልጽ ከሆነ ግን መመለስ ካልፈለግሽ አላስገድድሽም አይ ላለመመለስ ሳይሆን ሀሳብህን ስላልተረዳሁት ነው እሺ ለምን ይመስላል እንደዚህ የምታስበው? እኔ እንጃ፣ እኔም ግራ ገብቶኛል። ይመስለኛል ምቾቴ እየሆንሽ ነው። ይሄ ምቾት ደግሞ ሲቆይ ወደ ሌላ ነገር ይቀየራል። ወደ ምን ሊቀየር ይችላል? ወደ ፍቅር። ወደ ፍቅር ሊቀየር ይችላል። ምን ነው? አይ ምንም። አስበሽዋል? ግን አንቺን ከመሰለችሽ ፍቅር ቢይዝ ህይወቴ ምን ሊመስል እንደሚችል ደስተኛና ሰላም ነበር ነኝ ነበር የሚሆን ለማንኛውም ከመተኛትሽ በፊት ይህ ምስኪን ልጅ ለምንድን ነው የሚናፍቀኝ ለምንድን ነው ሲያየኝና ሲያወራኝ የሚረጋገው ብለሽ አስቢና መልሱን ነገ ትነግሪኛለሽ የኔን እስማን በነገረ ለእህቴ በቀል አቅጄ የገባውትን ልጅ በቀሌን አስትተ አንተን ስለማሰብ አሳቀድከኝ። ምናልባት አምላክ እዚህ ቤት በበቀል አስገብቶ አንተን ለእኔ ሊያረግ ይሆናል። አለው። እንዴት፣ መቼም በዚህ ሰዓት ክፍል ውስጥ ምን እያደረገች ነው ብላይ እያሰብክ ነው? ምን ያሳስብኛል? የአንቺን ክፍል መገኘት እኮ አዲስ ነገር አለ ነው ወይስ ዛሬ የተለየ የመጣሽበት ነገር አለ? እንደዛ ነገር ነግባ፣ ቁጭ በል እና የባለፈውን ፕሮፖዛል ደግመን እንድናየው ፈልጋለሁ ስለዚህ የስራ ፕሮፖዛል ላወራክ ነበር። ይገባኛል። ያው ስራ ውለህ ደክሞክ ነው የመጣው፣ ግን ትንሽ ጊዜ ከሰጠኝ ይበቃኛል። ግን ኮ ይህን ፕሮፖዛል ደጋግሜ አይቼዋለሁ፣ ግን ምንም ከኛ ድርጅት ጋር ሄድልኝ አልቻለም። ግድ የለህም አሁን ደግመን አንድ ላይ እንየው፣ ግን ጊዜ መፍጀት እንዳይሆንበት የሰጠው ክፍላሽ ስራውን ሳቅድ እንጂ ፋይናሉን አልነበረ ለዚህም ይቅርታ ጠይቃለሁ። አሁን ግን ይሄኛውን እኔ እያስረዳው ካብረን እንየው እሺ። ይህ ስራ የሁለታችንም ድርጅት ገቢ ከፍ የሚያደርግ ነው። በጣም የሚገርም የስራ ንድፍ ነው። እንዴት ነው ወደድከው? በጣም እውነትም መጀመሪያ ካየሁት ይሄ ለየት ይላል። ስለዚህ ጊዜህን በከንቱ አልወሰድኩበህማ። እንደዚህ በመስራትሽ በጣም ደስ ብሎኛል። ነገ አብረን ወደ ቢሮ እንሄድና ለማርኬት ጓኔም በአስረዳሽን መልክ አስረጃት ና እሷም እንደኔ ከወደደችው ና ለድርጅታችን ጠቃሚ ነው ብላ ካሰበች የእናንተንም የእኛንም ቦርዱን ሰብስበን እንወያይበታለን። እሺ፣ በቃ ከዚህ በላይ ጊዜ ናልሻ ማፕክ ወዴት ነው በጠዋቱ? አንድ ጉዳይ አለኝ፣ ወጣ ብዬ ልመጣ። ደግሞ ጉዳይ እንዴ? አንተ እኮ አታፍርም። እኔ ሌላው ወንድ ጋር ልትሄድ ነው ብለህ እያሰብክ ይሆናል። የምን ጉዳይ ቢገጥምሽ ነው እንዲህ በሌሊት የሚያስወጣሽ? ቀለል ያለ ጉዳይ ነው። ቶሎ ሄጄ ፀሐይዋ ሳትበረታ በጊዜ እንድመለስ ብዬ ነው በጠዋቱ የምወጣው። ጉዳይ ስም የለውም? አትናገርም? አንተ ሰውዬ ያመሀል እንዴ? ጉዳይ ነው ካልኮ፣ የኔ ጉዳይ ነው ማለት ነው። አንተን አይመለከትም ነው። ታዲያ ልሸኝሻ? በዚህ በዚህ እንኳን ለተባበርሽ እንጂ አያስፈልግም። አንተ ወጣን የቆይቼ እመጣለሁ ነውሽ። እንዴት አደርሽ ማማ? ደህና አደርሽ? ደህና። ቁርት ላቅርብ? እስቲ ዘድንግልና ሮዳስ ሲመጡ ጠይቂያቸውና እነሱ ከፈለጉ ታቀርቢያለሽ። እሺ አምሮብሻል። በጣም አንድ የማገኘው ሰው አለ፣ ለዛ ነው። በጣም ጎብነሽ፣ ዛሬ በጣም ደስተኛ ሆነሻል። ምን ተገኝቶ ነው? ከዚያ ድንግል ጋር የምትሰራውን ስራ ስለወደደ በጣም ደስ ብለኛል። ደስ ይላል። አይ። እኛ እዛው የምንሰራበት ደጅ እንበላለን። ባይሆን ለማሚዬ አቅርቤላት እኔም በቃኝ። ህያብዬ፣ አመሰግናለሁ። ይቅርብ። ደህና ወቃማ አአ ካፋይ እኛም ከፍተዋለን። በዛው ስንወጣ አንቺ ግቢና ዛው ወጣውጥሽ ስሪ። ጓዳ ጓዳ ማሚዬ፣ ደህና ይወጣ። ቻው፣ ሰላም ዋሉ ጋሽ እንዴት ነህ ኦ ኦ ኦ ጎረምሳው እንዴት ነህ አለው ጋሽ ጠፋህ እኮ በጣም እኔማ አለው አንተ ችላ አልከኝ እንጂ እ ደውልና ፈታን መላላልኩ አይ ጋሺ ይሄ ጨዋታ ራሱ እኮ ናፍቆኝ ነበር አባ እንዴት መጣክ የኔ ልጅ አንቺ ናፍቀሽ ነው አንተ ደግሞ ልጄን ደጅ ታስጠናት አለ አይደል አረ ጋሽ ስቀልር ነው። የእናንተ ጉዳይ የእናንተ ነው። አሁን አላስቁማችሁ ሂዱ። አረ ችግር የለውም ጋሽ ባይሆን ለአባትና ልጅ እኔ ጊዜ ልስጥ። ሌላ ጊዜ በሰፍት ተገናኝተን እጩታለሁ። እኔ ምልሽ ምን አዲስ ነገር አለ? ፕሮፖዛሉን ወዶታል። አሁን የምንሄደው ወደ መስሪያ ቤት ነው። ጎበዜ የኔ ልጅ አሁን እሱ እየጠበቀች ነው። ይች ወድሻለች። ሄድ ልጅ ነው። እሺ እንዴት ነሽ? እንዴት መጣ? እዛው የተለመደው ቦታ እንገናኝ አላልኩህም ነበር? አትርሺ አንቺ ሞልሼ ቤት እኔ ነበራችሁ ደግሞ በመጣም ቤቴ ነው። ለምን ለምን መጣ ልባል አይገባም። እኔ እኮ ተስፋዬ ከመጣ ያየናል ብዬ ይምጣ። ምን ነው ፈራሽ? እኔ መንኩኝ ወንጀለኛ ለን አዛ አለው ቢለኝ እንኳን ራሱ እንደሚታሰር ስለሚያውቅ ዝምታ መርጦ ነው ቁጭ የሚሆነው። ወንጀሉን እንኳን ተወው፣ ይልቅ ቶሎ ቶሎ እናውራ። አሁን ስለ ሁሉም ነገር ማውራት እንችላለን። በስልክ የነገር ሽኝና አዲስ ነገር ካለ አሁን ማውራት እንችላለን። ያኔ ስለ ተስፋዬ ስታጣራ ሁሉንም ነገር አውቃ ነበር፣ ግን ሁነኛውንና ዋናውን ነገር በፍጹም አላወቅም። ይቅርታማ ፈልጉት ነገር ካለ ብዬ ነበር የመጣሁት። ምንም የለም፣ ኔ ልጅ ምንም አንፈልግም። እሺ ዘድንግልና እህቱ የተስፋዬ ልጆች መሆናቸው ይገርማል። በጣም ከሱ በላይ ደግሞ አንቺ ትገርሚያለሽ። ለተስፋዬ ልጆች ስንት የለፋንበትን ሀብታችንና ንብረታችንን አወረሳቸው። የሱ ልጆች መሆናቸውን ያወቅኩት ኮ ሀብቱን ካወረሳቸው በኋላ ነው። እሺ ምን እንዲሆኑ ይቀጠልሽ። በሮዳስ አማካኝነት የስራ ፕሮፖዛል ለዘድንግል አቅርበህለታል። ዛሬ ደግሞ ዘድንግል ፕሮፖዛሉን እንደወደደውና እንደተቀበለው ልጅ ነግራኛለች። እና ምን እናለው ገረመው፣ ምን እንዳሰብክ ገብቶኛል። ድርጅቱ እንዲከስር አሊያም በዛም በዚህም ብለህ ድርጅቱን ለመውረስ እንደሆነ አውቃለሁ። ይሄ ሲሆን ደግሞ ዘድንግል ያዝናል። ተስፋዬም ቢሆን እሱ ላይ እምነት መጣሉ ልክ እንዳልሆነ ሲያቅ ይጣለዋል። በዛ ላይ ደግሞ ተስፋዬ ባንተ መሸነፍን አይፈልግም። ስለዚህ እባክህን ይህን ነገርህን አቁ እየዘረፍኩት ሳይሆን የራሴን ለራሴ እያደረኩኝ ነው። ታዲያ ምኑ ነው ጥፋቱ? በቀልህን ለምን አተውም? ለምንድን ነው የምትሆው? ሁሉም ነገር ሲጠፋበት ማየት ይፈልጋል። ብቻውን ሲማቅቅ ማየት ይፈልጋል፣ ገረመው ይህንን ነገር እንድትተው ምን ያህል ገንዘብ ልስጥ? ገንዘብ የውስጥ ደስታ ነው ይዛ የልጅነት ወዜን ያጣውበት ድርጅትና ሀብቴን ሲወስድ ከዛም አልፎ የልጅነት ሚስቴን አንቺን ሲነጥቀኝ እኔም ሶስት ዓመት ሙሉ አንቺን ስላጣው በሬ ዘግቼ ሳልክስ የነበረው ስልምኝ ይሄ ሁሉ አንቺ የሚሰጥኝ ገንዘብ ያክመዋል? ንገሪ፣ ያክመዋሉ? ስለዚህ የሚሆነውን ዝም ብለሽ እንዴት ብዬ እንዴት ብዬ ቤት እየጨለመ ዝም ብዬ ልይ? ቤትሽ እኔ እንጂ እሱ አይደለ። ነው ወይስ ለእኔ ያለሽ ፍቅር ጠፋ? እሱማ አሁንም አፈቅርሃለሁ። እኔ እሱን የምበቀለው አንቺን ስላሳጣኝ ነው። አንቺ ደግሞ እነሱን ትቼ አልመጣም አልሽ። ታዲያ እኔ ምን ላድርግ? እሱን ትቼ አንተ ጋር መምጣት ቤት አፍርሼ ቤት እንደ መገንባት ስለ መሰለኝ ነው። የእኔና የአንቺ ቤት አልፈረስም። እንደዛ ይምስልሽ? የእኔ ህይወት ከዚህ በላይ አንቺን አጥቼ መኖር አልችልም። ታዲያ ምን ልታደርግ ነው? አንቺ ያለሽ ምንም ማድረግ አልቻልኩም። ግን ለፍቅራችን ስል ምርጫ፣ አንደኛ ተስፋዬን ፈተሽ ለዘድንግልም እናታቸው እንዳለች ነግረሻቸው፣ እኔ ከገባሽ ምንም አልፈለግም። ሁለተኛ ዘድንግልን እንገድየው ሀብቱንም ድርጅቱንም የግል ያደርገ ያኔ ተስፋዬ እሱ ሲሞት ማህበሩ ስለማይቀር የዛኔ አንቺ የኔ ትሆኛለሽ። ሶስተኛው ደግሞ የአሁኑን ፕሮፖዛል ተጠቅሜ አባትና ልጅ አይናቸው እያየ ሀብትና ድርጅታቸውን አዘግጡ ስጥ ከቷዋል። ምርጫውን ላንስቻሉ ገረመ፣ እባክህን በፈጠረ ዘድንግልን ጫፉን እንዳትነካ። እንዳንተ ዳንተ ሀሳቤን ስለወደደችው በጣም ደስ ብሎኛል። ይዘሽ የመጣሽው ሀሳብ ቆንጆ ስለሆነ የትም ይዘሽ ብትሄጂ አያሳፍርሽም። ስለዚህ ታዲያ ቦርዱን ሰብስበን መቼ ስራ እንጀምር? ቀኑን ከእሷ ጋር እንማከርና ማሳውቅሽ። እሺ፣ ይቅርታ አርግልኝና አንተ ቅልጥሽ ይቻላል። እንዴት ግን ይህን ሀሳብ አሰብሽ? ይህን ሀሳብ ያሰብኩት እንኳን ቆይቷል። ግን ያው ከተጋባን በኋላ ነበረ እንሰራዋለን ብዬ ያቀድኩት። አልገባኝም። ይህም ፕሮጀክት ለመስራት ለምን ከተጋባን በኋላ እንዲሆን ፈልግሽ? ያው ፕሮጀክቱ እንዳየኸው ቀን በቀን እየተገናኘን ጊዜያችንን መስዋዕት አድርገን በደንብ መስራት አለብን። ይህ ደግሞ ሊሆን የሚችለው ደግሞ ከተጋባን ብቻ ነው። ምክንያቱም እኔ እናንተ ረጅም ጊዜ እየተገናኘን መስራት አለብን። አንተ ደግሞ እንኳን ከኔ ጋር ጊዜ ልታሳልፍ ይቅርና እንደዚህ እንኳን ማኪያቱ ለመጠጣት እንኳን መቼ ሽ ትላልክ። ስራ ከሆነ ስራ ነው፣ የግል ጉዳይ ከሆነ ደግሞ የግል ጉዳይ ነው። እኔም ከፈቀድክልኛ አንድ ጥያቄ ልጠይቅት? ይቻላል። እሺ፣ ግን ለምንድነው እኔ ማግባት የማትፈልገው? ስለማልሆንሽ። እኔ ብዙ ክፍተቶች አሉብኝ፣ እንዳሰብሽኝ ብቁ አይደለሁም። የዛሬ ስራችንን ጨርሰናል። ቅድም እንዳልኩሽ ቀኑን እንማከርበትና አሳውቅሻለሁ። እሺ፣ መልካም ቀን። በቃ እኔ ትንሽ ጊዜ ብቻ ነው

ሄሎ ቢኒ፣ ወይ እንዴት ሆንክ? ተሳክቷል። ዶክተሩ በዚህ ሁለት ሳምንት ውስጥ መሄድ ትችላለች ብሏል። ወይኔ፣ ደስ ሲል! እህቴ ቁማ ልትሄድልኝ። አዎ፣ ግን መጀመሪያ ትንሽ ብር መክፈል አለብን። ችግር የለውም፣ የተቀበልነው ብር ላይ ተጠቀም። ግን ዶክተሩ አጠቃላይ ክፍያው ምን ያህል ይፈጃል አለክ? እስከ ስምንት መቶ ሺህ ብር ያስፈልጋል። ያው አደጋው ትንሽ ነው ግን እኛ አገር ቀዶ ጥገናውን ማድረግ የሚችል ይህን የሚሰራ ዶክተር ስለሌለ ነው ብሏል። እስኪ እኔም በቃ ደውዬ አውራዋለሁ። አሁን ሩጫሽን ጨርሰሻል። ከዚህ በኋላ የሰው ቤት ሰራተኛ መሆን የለብሽ። አሁኑ ከዛ ቤት ውጭ ና፣ ወደ መቶጁ ሙያሽ ና፣ ቤተሰብሽ ተመለሽ። በዛ ላይ ከእሷ ጋር ስለምትሄጂ መዘጋጀት አለብሽ። ዛሬውኑ ከዚህ ቤት እወጣለሁ። ምናልባት አንዳንድ መጨረስ ያሉብኝ ጉዳዮች ሊኖሩ ይችላሉ። ግን እሱም ቢሆን እህቴን አሳክሜ ስመለስ ይደርሳል። በቃ ዛሬውን እወጣለሁ። ደውላ ደውልሃለው። እሺ ተመስገን፣ አምላክ ሆይ ተመስገን። አንተ ምን ይሳናሃል? ተስፍሽ፣ ተስፍሽ፣ ተስፍሽ እንዴት ነው? እባክህ ወዳጄ እንዴት ነገር ነው? አለን አለን አንተ እንዴት ነህ? አለሁ እንዴት ያለውበትን ቦታ አውቀመጣ አንተ ደግሞ እንዴ፣ በዚህ ዘመን እንዴት ያለውበትን ቦታ አውቀ መጣ ይባላል እንዴ? ባይሆን ስለመጣ ደስ ብሎኛል። የሚጠጣ ነገር ጠጣ ነው የሚባለው። ለነገሩ አንተ ሰው ስትፈልግ እንደ ውሻ ያነፍነፈ መድሮ ታቅበታለህ ከውሻነቷ ውጪ ያልከውሉ ትክክል የሆነ ነገር ታዘዛ ትንሽ ልረጋጋ ና ወስዳለሁ። ካልክሽ ለምን እዚህ ድረስ ፈልገኝ እንደመጣ እስኪ ንገረኝ። አዎ ለአንድ ለሁለት ጉዳዮች የመጣሁት ምንድን ናቸው? አንድም ስትጠፋ ጊዜ የት ሄደህ ብዬ ነው። ከዛም ማለፊ ሲል አዲስ የምንሰራው ስራ ላይ ጫና በዝቶበት የሚያግዘው ሰው ፈልጎ ይሆን እንዲህ ብዬ ዛሬ ክከት ቻልኩኝ። ስለአዲሱ ስራችን ጊዜያቸው ስላለፈባቸው ሸቅጦች ስለምናስመጣቸው፣ ዝም አልከኝ እኮ። እንዴት እየሄደልህ ነው? የሆነ ጉዳይ ገጥሞኝ ስለነበረ ብዙም አልተከታተልኩትም። አሁን ግን ጊዜ ስላለኝ እከታተለዋለሁ። ቶሎ ወደ ስራ እንግባ፣ ጊዜ አትስጠው። እሺ፣ አሁንማ እፈጥነዋለሁ። ለነገሩ እኛም ከተገናኘን ቆየን። ግን የሚገጥም ነው እንደዚህ፣ ጭልጥ በል ይጠፋው። በህይወት እስካለ ድረስ የሚገጥመን ነገር ይጠፋል ብለህ ነው? መቼ፣ መቼም አንተ ችግር ሲገጥም ነው በየግሮሰሪ እየዞርክ የምትጠጣው። ደግሞ እኔ ወዳጅ እያለው እንዲሆኝ ያለው አይባልም። ቀለል ያለች ናት ብዬ ነው። እስኪ ስለ ሁለተኛ ደግሞ እናውራ። ሁለተኛ የፈለግኩ ደግሞ ለምን መሰለ? ያው ዝምድናችንን ለማጠናከር ልጆቻችንን አሽተን የለ ባይቆይና ቶሎ ቢጋቡ ብዬ ነው። ታዲያ ዝምድናችን የት ይሄድብናል ብለህ ነው? እሱማ የትም አይሄድም። ግን እኮ ሴት ልጅ ሲኖርትን ሁሉም ነገር በእድሜያቸው እንዲያሳልፉት ትፈልጋለ። ደግሞ በዛ ላይ መጋባታችሁ ካልቀረ ጊዜ መቁጠሩ ለምን አስፈልገ? ታዲያ ቀኑኛ ከምንወስን እነሱ ቢወስኑ ነው አይሻልም? የዘንድሮ ልጅ ነገር ታውቁ የለ ቸልተኞች ናቸው። በዛ ላይ የእኛ አንድ ጋር ይፈልጉና ነገሩን እነሱ እንደጀመሩ ሲጨርሱት ብለው ሊሆን ይችላል። እንደኔ ራሳቸው በሚወስኑት ቀንና ሰዓት መርጦ ይወስኑ። የእኛ ድርሻ የሚሆነው የሰር ጉ ዝባዝንኬ መጨረሱ ላይ አልገባኝም። አንተ ራስህ አይደለ እንዴ ካልተጋቡ ያልተጨቀጭቀኝ የነበረው? አሁን ዛሬ ምን ተገኘና ነው እድሉ ለእነሱን ውስጥ የምትለው? ምናልባት ሳይታወቀኝ ተጭኛቸው እንዳልሆን ሰግቸን። እንደዛ ካሰብክ ልጅን አውራዋና የሚልህን ስማ። እኛም ከሁለቱ መውጣት ካለብን እንውጣለን። እሺ አውረዋለሁ። የኔ ልጅ መጣ። አለ እንዲንሽ አለውለ ህያብ የለችም። እንዲ አራልች ወደ ውስጥ ገባ ብላ ነው። እኔ ምልሽ፣ እናቴ ብዙ ጊዜ ሽነ ቤት ተቀምጠሽ የቤቱን ስራ ስትሰሪ ነው ምትዩ። ምናልባት ፍላጎትሽ ከሆነ የቢሮውን ስራ አብረን ብንሰራስ? ለጊዜው አልፈልግም፣ ግን ለምን ጠየከኝ? አይ፣ ምንም፣ ያው ቤት ስትይ የሚደብርሽ እና የሚሰለችሽ መስሎች እንድትሰማኝ ነው። ስለጠየቀኝ አመሰግናለሁ። ግን እኔ እንኳን ለስራ ብል አባተሽ አይልም። እንዴ ለምን? እናንተ ደርሳችሁልናል። ደሞኛ ከዚህ በኋላ መጦር እንጂ መስራት አያምርብንም። አንተም ኃላፊነት ካሁኑ መሸከም አለብ። በደንብ ስራ መልመድ አለባችሁ። ለዛ ነው እንግዲህ። እናንተ ካላችሁ ነው ይደረጋል። ያው መቀበል ውድልትጅ ነው እያቤ፣ እስካሁን ለነበረን ጊዜ በጣም አመሰግናለሁ ማለት ውድልትጅ ነው። እማማ እንዳንቺ አይነት አሰሪ ማግኘት በጣም ከባድ ነው። እንደ ልጅሽ አይተሽ ከልጅሽ ሳትለይኝ የባዳነት ስሜት ሳይሰማኝ እንድቆይ አድርገሽኛል። በጣም አመሰግናለሁ። ዘድንግል፣ አንተም እንደ እናት ነህ። በጣም ጥሩና አሳቢ ነህ። አመሰግናለሁ እሺ እኛንም እየተንከባከብ ስለረዳሽን እኛም እናመሰግናለን ቆይ ወዴት ልትሄጂ ነው እየለቀኩ ነው ከዚህ በኋላ እዚህ ቤት አልሰራም እንዴ ለምንድን ነው የምትለቂው ደግሞ መልቀቅ እስካለብሽ በዚህ ምሽት ነው የምትለቂው እውነቷን ነው ለምንድን ነው የምትለቂው መሽቷል እኮ ምናልባት ስራም ከበዛብሽ ሌላ ሰው መቅጠር እንችላለን አዎ ሰውን እንጨምርልሻለን እባክሽ እያባትልቀቂ እዚህ በቆይ እኮ በጣም ደስ ይለኝ ነበር፣ ግን አልችልም። ሄሎ። ያልታዘሽም ያልተፈቀደልሽ ነገር አድርገሻል ማለት አልገባኝም። የምልሽ ቦታ ታረምጃለሽ